ይባላል ግን፣ ኦዲንሱን እንትን መናገር የለባቸውም። ለምን እሱ እነሱ በሰሩት ያክል ነው ሰውም የሚናገረው የሚፈርደው ለማለት አምጥቼ ነው። ሰው እነሱ በሚሰሩ ስራ ነው። ቀርታ ርግኝ እኔ እንደዚህ አይነት አውርቼ አላውቅም ግን ቀደቡ ሰቦች ትክክል አይደለም። የእነሱ ጥፋት ላይ አስተያየት መሰጣት አንድ ነገር ነው። አጣፋችሁ ይሁንሽ፣ አጣፋችሁ ይህን አስተካክሉ ማለት አንድ ነገር ነው። አንቺ ይህን ነገር አጥፈሽ፣ ይህን ነገር አጥፈሽ ድረስ እየተመከሩ እኮ ነው። ግን ቢሆኑም አሁን ላይቭ ከፍቶ እኔ በእኔ አስተያየት፣ ይቅርታ በእኔ አስተያየት ላይቭ ከፍቶ እንዲ እንዲ እንዲ ማለት ቆንጆ አይደለም። ይቅርታ አርጉኝ፣ እንደዚህ አይነት አውርች ማላቁም፣ ግን ያወረሽ ትክክል አይደለም ማለሽ፣ ሶሪ እኔ ሸማግሌ ነው በዚህ ላይ

እኔ ማለት ነው ጀሚላ ማለት ነው። እኔ አንድ ሰው ጋርም አልተጣላሁም፣ የተጣላው ሰው የለም። እነሱንም አልሰደብኩም በይልኝ ማንንም አልሰደብኩም። ፈጣሪ ይመስገን እኔ ከደሞ ነፃ ነኝ። እኔ ደግሞ ያልኩትን የሰራሁትን ነገር ካለ ፈጣሪ ይቅር በለኝ ብዬ ከፈጣሪ ጋር ተገናኘሁ። እኔ ያልኩትንም ነገር የሰራሁትን ነገር ካለ ፈጣሪ ይቅር በለኝ። በዚህ ፍቅር መሃል ውስጥ ምግባው ሴጣን ነው እንጂ ሰው አይደለም። እኔ ደግሞ ሰው ነኝ ሴጣን አይደለም ብዬ የምሬ ነው ፈጣሪን ይቅርታ ጠየቁ። ታውቃላችሁ እኔ ቤት ገብታችሁ ማታቁት እኔ ዳጊ ቤት ዳጊ አንቺ እንደዚህ ብላች ብላችሁ እኔ ቤት አንድ ቀን በይ ነገር

ም የስራ ወይኔ፣ አንቺ ይሄንን አንብቢ ጀሚላ ማለት ነው። ታች ያለው አንብቢና ኮመንቱን መልሽ ስትሽ

ከአራት በኋላ ላይ ሁሉ ነገር እንዴት ነበር አዳር? ማታ ተኛችሁ? ደሚላ ዳጊ ተኛችሁ አይሰማም

እንዴት ናችሁ? ደህና ናችሁ? እናንተ ከሰሚራ እራሷ አትማሩም። ሰሚራ እራሷ አሁን አላያችሁም? ማሻላ ልብ ገዝታ አያችሁ። ወደ ስራ አይምሽ ሽቁ እያለች ዳጊ አይሻላ። ሰሚራ ድሮ አብዳ አብዳ አብዳ ምስኪና ወላይሻት። አሁን እኮ በቃ ስራ ነው ትገባለች፣ ታወራለች፣ ትወጣለች ባናለክ ወላ ጎበዝ፣ በፊት እኮ በጣም ተሰዝነኝ ነበር። ወላ ጋር ግን ነቃች። በቃ አም ምክንያት ከስንት ሰው ጋር አለችው ወለ በጣም ስንት ቀን ይህልሽ ሰው ማፍቀርና መውደድ ይለያል። ሰው ሁለት ይህ አንቺ መጀመሪያ የፈጠረሽን አለሃን ደጂ ፈጣሪሽን፣ ከዛ እናት አባትሽን ስጋሽን፣ ከዛ ደግሞ ይሄ ሌላን ሰው ውዴታውን አንቺም አትከለከኝም። ግን ሰውን ስትወጂ በልኩ መሆን አለበት። ታያለሽ ካልተመችሽ መተው እንጂ እናት አባት መሳደብ የማይደገም ነገር ነው። እኔ ወላህ አሁን በህይወት የሚነድመኝ አባቴን ነው። በቃ ማታገኙ ነገር ማለት ነው። አባት እናት ይደብራል። እራሳቸውን እኮ እንደፈለጉ ማድረግ መፍታቸው ነው። ግን የሆን እናት የማይደገም ነገር ሲሆን ያማል። ማንም ሰው ጋር ነው ያው አላህ ቃል ቢስቀን ማለት ነው። አለማወቅ ነው። በእነሱም እኮ አልፈልግ ነው። እነሱ እውቀት የላቸውም፣ ዴ ለዛ ነው እሺ ውዴ አይደለም። በእነሱም እኮ ለምን ደማ አትፈርጂ፣ ያቀለሽ በጣም ከልክ በላይ እኮ ስለሚወዷቸው ነው። ገባ አትፍረጅ እኮ አንዳንድ ስትወጂ የምትሆኙን አታቂም ውዴታም እኮ ነው። እነሱ ከሆን ካረጉ በኋላ ከወላ ሂጽጽ ተርግጠኝ ለምን ውዴ ወዳእኔ አንቺ አልወድሽ ከሆነ አገባኝ ኬርለስ አላቅሽ በለን፣ ግን የሆነ ስትወጂ ሰውን በቃ ምትሆኙን አታቂም አንዳንድ እንደኔ ቢሆን ወላሂ